እኔ የትን? አንቺ የት ነው የተወለድሽው? የት ነው ያደግሽው? እኔ አለቃ። እርግጠኛ ነሽ? አዎ ሰላምዬ። የት ነው የተወለድኩ አለቃ። የት ነው ያገኘሁት? አዲስ አበባ ጎዳና ላይ። ስለዚህ መጀመሪያ የተናገርሽው እውነተኛ ታሪክሽ ነው ማለት ነው። የቱ? ያኔ እኮ እዚህ ስትመጭ ጋሼ ከጎዳና ላይ አንስቶሽ እንዳመጣሽ ደግሞ አባትሽ ድሬዳዋ ነው ተባለ።

ሰላም ሰላም፣ ጤና ይስጥልኝ። ወድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት አለም ዳርቻ ሰላማችሁ በዘት ተረፍረፊ ይበልኝ እያልኩኝ ዳጣ ዲራማ ዛሬ እዚያ ያላችሁ መጥቻለሁ ማለት ነው። ዳጣ ዲራማ ምን አዲስ ነገር አለ አብረን የምናይ ይሆናል። እንግዲህ ሰላምዬ ዛሬ በማታ ዳጣን ብቻዋን አግኝታት ነበር ና እሱም ዛሬ እንደውም ጥሩ ገጠምሽኝ፣ ነው ለብቻሽ አገኘሁሽ በማለት እነግርሻለሁ ብለሽ ነበር ስለ ቤተሰቦችሽ፣ ስለ አስተዳደግሽ ንገሪኝ እያለቻት ነበረ። ዳጣ ግን እየደጋገመች እኔ ነው እያለች እየጠየቀቻት ነበረ። እንደዚሁም ማታ ናታ ነይ ብሏት እሱ ክላስ ሄዳ ነበረ። እሱ ክላስ እንደሄደች ግን ወዲያውኑ ወይዘሮ ማርታ ጠርጥራ ነበር ና አቶ ደረጀ ነች ልጃውን በዚህ ምሽት የት ነው ሄደችው በማለት እያለችው ነበር ነበር እና እናታን ክፍል ነው ሌላ የትም አትሄድም፣ ስትል እንግዲህ እሱም በፍጹም እየተረጠሻት መሆኑ ነው፣ አትሄድም በዚህን ሰዓት እናታንም እኔ ከራሴ በላይ አምኗለሁ። ዳጣም ደግሞ አስተዋይ ሴት ናት እንደዚህ አታደርግም እያለ ነበረ። ነገር ግን እስቲ ሂዳንተ ክፍላቸው ና አረጋግጥ እያለችው ነበረ። እንግዲህ ይሄ ምን ተፈጠረ የሚለው ዛሬ አብረን የምና ይሆናል። እንግዲህ ሰላምዬ ዛሬ ንገሪኝ እስቲ አስተዳደግሽን ስለ ቤተሰቦችሽ እያለቻት ነበር ና ነገር ግን ዳጣ መናገር አልቻለችም። በተደጋጋሚ እኔን ነው ምጠይቅኝ እኔ እኔን ነው ምጠይቅኝ እያለች ነበረ የምትመልስለት ና አዎ አንቺን እስለ ቤተሰቦችሽ ንገርኝ፣ እስለ አስተዳደግሽ ንገርኝ እያለቻት ነበረ። እሷም እንግዲህ እኔ ራሴን ያገኘውት መንገድ ላይ ነው አድጌ አዲስ አበባ መንገድ ላይ ነው ራሴን ያገኘውት ነበር ያለቻት ና እሷም ከዚህም በፊት ያልሹ፣ የተናገርሹ ታሪክ ትክክል ነው ማለት ነው ነበር ያለቻት። ምን ተናግሬ ነበር? ስትላት እንግዲህ እሷም ጋሼ እኮ ከመንገድ ላይ ነው ያነሳኝ ብለሽ ነበረ። ትንሽ ቆይታችሁ ግን የአቶ ሲሳይ ልጅ ናት አባትሽ ደግሞ ባህር ዳር እንደሆነ ተናገራችሁ ነበር ያላትና እንግዲህ እሷም አዎ ብላት ነበረ። ስለ እናትሽ ንገሪኝ እስቲ ስትለት ሷም እኔ ስለ እናቴ ልንገርሽ በማለት እንግዲህ በጣም ማልቀስ ትጀምራለች። ዳጣ ማለት ነው። ሰላምዬ እንግዲህ እሷ ማልቀስ ስትጀምር በጣም ደንግጣ ነበረ። ቤቱ ሁሉ ተረብሾ ነበረና ነገር ግን አቶ ደረጀና ማርታ ሳሎን ላይ ስለነበሩ ለቅሶዋን ሰምተው ይመጣሉ። እንዴ ምን ሆናችሁ ነው? ምን ሆናችሁ ነች በብል አረ ምንም አልሆነችም፣ ስለ ቤተሰቦቿ ስጠይቃት ነው ያለቀሰችው በማለት ነው ሰላም የመለሰችው። ዳጣ ግንትታችሁ ይዋ አገኝታቸው ወደ ክላሷ ነበር የሄደችው ማለት ነው። ነገር ግን ማርታን በቃ በዚህ በጨለማ ረበሹ ያለ በሂጅተኝ ብሎ እንግዲህ ወደ ክላሷ እንዴት እንድትሄድ ያደርጋታል አቶ ደረጀ ማለት ነው። ነገር ግን ሰላምን ወደኋላ አስቀርቶት ሁለተኛ ስለ ቤተሰቦቿ እንዳት ጠይቂያት፣ ዳጣ የአቶ ሲሳይ የጓደኛ ልጅ ናት። ስለዚህ ያሳለፈችው ታሪክ ከባድ ስለሆነ ስለ ቤተሰቦቿ ሲጠይቋት ይከፋታል በማለት ይላታል። ሰላምን ሰላም እሺ ጋሺ አይ እንደዚህ ያላወቅኩ ነበረ፣ በማለት እንግዲህ ትሄዳለች ማለት ነው። እንግዲህ ሰላም ለምንድን ነው ጥያቄ ያበዛችው? ለምንድን ነው ስለ ቤተሰቦችሽ፣ ስለ እናትሽ ሁሉ ንገሪኝ ያለችው? የሆነ የጠረጠረችው ነገር አለ፣ ያወቀችው ነገር አለ ማለት ነው። ነገር ግን ይሄ እውነታው ቢወጣ እንደ ሚስጥር ከማርት ከማርታና ከልጆቹ ተደብቆ የእሱ ልጅ እንዳልሆነች እርግጠኛ ስለሆነ ስለዚህ ሰላምንና ዳጣን እናቷ እንደሆነች ቢነግራትና ሰላም እውነቱን ብታወቅ፣ ዳጣም ደግሞ ደሞ እውነቱን ብታወቅ ጥሩ ነው የሚሆነው። ግን ጊዜ ቢወስድም ማወቋ አይቀርም ማለት ነው። እንግዲህ ዳጣም መቼ ድረስ ነው አንተ የምትደብቀኝ? ለምንድነው እናቴ የማትነግረኝ? እያለችው ነበረ ነበርና እሱም እንግዲህ እነግርሻለሁ፣ ነገር ግን ለአንቺ የሚጠቅምሽና የሚጎዳሽን እኔ አባትሽ አውቅልሻለሁ። ስለሆነ በሚፈልግሽ ሰዓት እናትሽን አስተዋውቅሻለሁ። አሁን ግን ቃል ተግባብተናል፣ ቃላችንን ማክበር አለብን ነበር ያላትና እሷ ምንድነው የሚጎዳኝ እናቴ ማወቄ እኔ ምን ይጎዳኛል? ያለችው አይጎዳሽም፣ ነገር ግን አሁን አያስፈልግሽም ነበር ያላትና ስለዚህ እኔ ምን ያጎደልኩብሽ ልብስ ከሆነ እየገዛውልሽ ነው፣ እያኖርኩሽ ነው፣ እየተንከባከብኩሽ ነው፣ ምንድን ያጎደልኩብሽ ነበር ያላትና እሷም ግን ምንም አላጎደልክብኝም፣ ነገር ግን አንተ አባት እንጂ እናት መሆን አትችልም። አየ እናቴ ጠጉሬን ትዳብሰኛለ፣ ትፈታልኛለ፣ ትሰራልኛለ፣ ጭኖቿ ላይ ታስተኛኛለች። አንተ ጠጉሬን ፈታ ትሰራልኛለ፣ ጭኖችህ ላይ ታስተኛኛለ፣ ጠጉሬን ትዳብሰኛለ አየህ ለዚህ ነው አንተ አባት እንጂ እናት መሆን አትችልም፣ በማለት ነው ያለችው ና እሱም በቃ ተረጋጊ፣ ቃላችንን እናክብር፣ ዘንድሮ ደግሞ ትምህርት ትገቢ ያለሽ ነበር ያላት እና ማን ብለህ ልታስገባኝ ነው ዳጣ፣ አጣ ሲሳይ፣ ብለህ ልታስገባኝ ነው ይሄም ልታሰብበት ይገባል ደግሞ አዲስ ስም ፈልጋለው ነበር ያለችው ና እሱ ለካ ይሄም አለ በቃ እናስብበታለን፣ በማለት ግራ እየተጋባ ነበር ና ነገር ግን ውሃና ምጥን ደግሞ መንገድ ላይ ቁጭ ብለው እየተጫወቱ ነበርና። ናታንም ወደ እነሱ ሄዶ ሰላም ብሏቸው ነበረ። ምን ትሰራላችሁ ከዚህ ሲላቸውም እየተጫወትን ነው ነበር ያሉትና ልትጋብዘን ነው አይደለ እየመጣከው ሲሉ፣ ታየይ እናንተን እንኳን አልጋብዛችሁም ዳጣ ካለች ተመጣች እጋብዛችኋለው ነበር ያላቸውና፣ ስለዚህ ዳጣ ካባየ እኮ መንገድ ላይ መኪና ውስጥ ነይ እንጥራትና ጋብዘና በማለት እንግዲህ፣ ውሃ እየሮጠች ስትሄድ ስለ እናት ሲያውሩ ትደርሳ እንግዲህ እየሰማች ነበርና፣ ዳጣዬ እናትሽ እኮ ስትል እንግዲህ በጣም ድንግጥ ነበር ያሉትና፣ እንዴ ምንድን ነው

አላቅም ምን ነበር ያልኩት በማለት ነበር ያለችው ና ስለዚህ ምን ነበር ያልኩት፣ ምን ነበር ያልኩት እያልሽ ቤት እስከምደርሺ ድረስ ካፈሻ አታውጭ እንድተረሹ ነበር ያለቻት ና አቶ ደረጀ እንግዲህ እንዳወናበደቻትና ነገሮች እንዳስረሳቻ ስላወቀ በቃ ታዩ ረስተዋለች በማለት ነበር ያላት ና እንደዚሁም አቤጌልም እንግዲህ ሰላምን ሳሎን ላይ ጠርታት እስቲ ቁጭ በይ ዛሬ ፈልጥ ትላታለች። እሷም ምኑ ችግር አለ እንዴት ትላት። አይ ለምን ፈለግሽኝ ብዬ ነው ስትላት፣ እንግዲህ እኔ እኔ ለነገር ነው እንጂ ለሌላ ነገር ሰውን አልፈልግም እንዴ ላውራሽ ፈልጌ ነው ቁጭ በ በማለት ስለዚህ፣ አንቺ እቤት ነው የምትዩ፣ የሚፈጠረውን የሚደረገውን ነገር ሁሉ ታውቂያለሽ። ስለ ዳጣና ስለ ናታን ንገሪኝ እስቲ። ናታን ዳጣን ይወዳታል አይደለ፣ ዳጣም ናታንን ተወዷለች አይደለ፣ በማለት ነበር የጠየቀቻት። አላቅም ምን ያለቻት፣ ገና ኮ ሳልጠይቅሽ አላቅም አልሽኝ አለቻት። እሷም እንግዲህ አላቅም እኔ ዳጣ ከወንድምነት ያለፈ አስተያየት የላትም፣ ምንም ፍቅርም ነገር ከእሱ ጋር የምታውቀው ነገር የላትም ስትለው፣ እንግዲህ በምንድሎ ነው ደግሞ በምን የተዋለዳት ነው እህቱ የምትሆነው በማለት ነበር የመለሰችላትና፣ ና እባክሻ አቤጌል፣ እንደዚህ አትሆኚ። ዳጣ እኮ ምንም አታቅም። ዳጣ በወንድምነት ነው እንጂ የምታየው፣ አትወደውም ደግሞ። አላፈቅረውምም አልወደውምም ብላኛለች በማለት ስትላት፣ ኦኬ፣ እንደዛ ካለችሽ እንደዛ ከሆነ ሂጅና ለናታን ትነግደዋለሽ፣ አልወደውም አላፈቅረውም ብላለች፣ በይና ለናታን ነገሪልኝ ነበር ያለቻት ና ሰላምም እንግዲህ እኔ ትልቅ ሰው ነኝ፣ ወር ያመላለሽ አይደለውም በማለት ነበር ያለቻት እና በተቀመጠችበት በይደና ወይ እኔም ወደ ስራዬ፣ አንቺም ወደ ስልከሽ ብላትታት ሄደችው ነው እንግዲህ። አቤቄል በጣም ተናዳለች። ለምንድን ነው ለእኔ ጊዜ የማይሰጠኝ እኔ ጠይቄው ለምንድን ነው እምቢ ያለኝ የሚለው እልህ ውስጥ አጋብቷታል ማለት ነው ና እንግዲሁም እንደዚህ እናቷ ስትመጣ እናቷ ላይም ዳጋ ደም ስትል፣ እናቷ ስልክ እያወራች ነበር። ና ቼክ ስታደርጋት ጠጉሯ ድርቅ ብሏል። ና እንዲህ ምን ሆንሽ ነው እንደዚህ ጠጉርሽ የደረቀው ብትላት፣ እንግዲህ እማዬ ንዴቱ ኗ አሳቡ ኗ ትላት አለች ማለት ነው። እንግዲህ ምንድን ነው ስቲ የምታስቢ ምንድን ነው የሚያናድሽ? እስቲ ነገሪኝ በማለት ስትላት፣ እንግዲህ ይሄ ናታን ነው አለረዳኝ ብሎ ትላት አለች ማለት ነው። እናትየዋም እንግዲህ ችግሩ የናታን ሳይሆን ያንቺ ችግር ነው በማለት ነበር የመለሰችላት። ና እኔ ደግሞ ምን አደረኩ ማዬ ስትላትም፣ ይኸው ልጄ ተነሺ፣ እኔ እናትሽ ነኝ። እንደናትሽ አንድ ነገር ላንቺ ልምከርሽም የሚጠቅምሽን ነገር የሚጎዳሽን ነገር አልመክርሽም በማለት እንግዲህ ሴት ልጅ አበባ ናት፣ ወንዶች ደግሞ ንብ ናቸው። አበባ ሳትሆን ወደ ንቧ የምትሄደው ንቧ ነች ወደ አበባው የምትመጣው። ስለዚህ አንቺ ራስሽን ጠብቂ፣ ታማኝ ሴት ሁኚ፣ ተጫዋች ሴት ሁኚ፣ ቁጡ ሴት አትሁኚ፣ ወደ ቤተ ክርስቲያን ሂጂ፣ ራስሽን ጠብቂ። ስለዚህ አንቺ ራስሽን ስትጠብቂ እና ከሰዎች ጋር ተግባቢ ስትሆኚ እሱ ራሱ ነው ፈልጎሽ የሚመጣው። አንቺ አሁን ያለሽበት ሁኔታ ጥሩ ሁኔታ አይደለም። ከልጆቹ ጋር ትሳደብ ያለሽ፣ ትቆጫለሽ፣ ስምምነት የለም። ከዳጣ ትደባደብ ያለሽ፣ ከሕዋ ትደባደብ ያለሽ። ስለዚህ እሱ ደግሞ አንቺ እንደዚህ ስትደባደቢ፣ ስትቆጪ ነገም የሱ ሕይወት ውስጥ ስም እንደዚሁ የምትደባደቢ የምትቆጭ ነው የሚመስለው። ወንዶች ልጆች ደግሞ ትዳር ሲመርጡ ሴትን ልጅ ከወዲሁ አነጋገሯዋን፣ ጫወታዋን፣ አካሂዷን አይተው ለነገ ለልጆቼ ምን አይነት እናት ትሆናለች፣ ለእኔ ምን አይነት ሚስት ትሆነኛለች፣ ለዘመዶቼ ለቤተሰቦች ምን አይነት ዘመድ ልትሆናቸው ትችላለች ብሎ ከወዲሁ ነው የሚያስብበት እና ግድ አንቺ ሰው ሁኚ፣ ሴት ሁኚ ነው ያለቻት። በአጠቃላይ ወንድ ልጅ ሲያገባ ሴት የምትሆነው ነው የሚመርጠው። ና ሴት ሁኚ ነው ያለቻት። በአጠቃላይ ና። ስለዚህ አንቺ ደግሞ ምንም የሚጎልሽ ነገር የለም። ከዳጣም ቢሆን ብትበልጭ እንጂ አታንሽም ነበር ያለቻት። ና እንግዲህ ጥሩ ምክር ነው የመከረቻት የሚገባት ከሆነ ማለት ነው። ለእሷ ብቻ ሳይሆን ለተመልካቾችም ጥሩ ምክር ነው የመከረችው ማለት ነው፣ ወይዘሮ ማርታ። ናታን ግን ለጊዜው ምንም አይነት ወደ አቤጌል ጋራ ፊቱን የሚመልስ አይመስልም። ምናልባት ከጊዜ በኋላ የእናቷ ምክር ተግባራዊ ካደረገችና ናታንን ምትማርከው ከሆነ አይታወቅም እንጂ ለጊዜው ምንም አይነት ለሷ ስሜት የለውም ና ዳጣ ጋ ነው እሱ ፎከሱም ሀሳቡም ሁሉ ነገሩ ያለው ዳጣ ግን ደግሞ ስለ ፍቅር ምናምን ነገር ምንም አታውቅም እንደዚሁም ውጭ ላይ ይዞ ወጥቶ እያጫወታት ነበር ና ዳጣን እሷ ግን ከዚህም በፊት ጠብሰሽ ታውቂያለሽ ወይ ስላት ምንድን ነው ደግሞ መጠብሰ ውስጥ ለወንድ ነው አንተ ሰውዬ እንደዚህ አትበለኝ እኔ አፍራለው ነበር እያለችው ያለው ና ምንድን ነው እንደዚህ አይነት ነገር አይገባኝም እኮ ነበር ያለችው ማለት ነው ና እሺ አፍቅረሽ ታውቂያለሽ ስላት እኔ አፍቅሬ ማላቅ እንደዚህ አይነት ነገር አታውራብኝ ነበር ያለችው ና እኔ ማንኛውንም ሰው ቀርቦ በወንድምነት ነው እንጂ በሌላ ነገር ቀርቢያቸው አላቅም፣ በማለት ነው የመለሰችለት። ስለዚህ አንጀሎ ወደፊት ምን አይነት ሰው ነው የምትፈልጊው ወይ ምን አይነት ወንድ ነው የምትፈልጊው ሲላትም ብጫ፣ ቀይ፣ አረንጓዴ እንደዛ ነው የሚባለው ስትለው፣ አይ አቋሙ፣ ጠባዩ ምናምን ሲላት እሷም እንግዲህ አላቅም እስካሁን አልሳልኩትም ነበር ያለችውና አይ እስቲ በግምት በይ ሲላትም እንግዲህ እሷም ምናልባት እንዳንተ ብትሆን አንተ የመቼ ነው የምትመቸኝ በማለት ነበረ ያለችውና እሱም እንግዲህ እሷ እንደዛ ስትለው በጣም ነው ደስ ያለው። እና ምን ነው ስትለው፣ አይ እንደው ያሰብኩትን ነገር ስትናገሪ በጣም ደስ ብሎኝ ነው ይላታልና እንግዲህ አንተም ለወደፊት የተሻለ ህይወት ይነረሃል ምናልባት አቤጌል መታገባ ከሆነ የሌለ ነው እንግዲህ የምትፈምሰውን ያለችውና የሌለ ነው ደስተኛ የምትሆን ስለው እሱም እንግዲህ እንዴት እንደዚህ ትኛለሽ? በማለት እየተቃለዳት ነበርና እና ምን ይጎላታል? ቆንጆ ናት። የሌለ የምር ተረዳት። አቤጌል ጌል እኮ ቆንጅዬ ናት፣ ሀብታም ናት፣ የሀብታም ቤተሰብ ልጅ ናት። ስለዚህ አንተ እሷን አገባህ ማለት ደግሞ የሀብት ማማ ውስጥ ወደክ ማለት ነው ያለችውና ስለዚህ እሱ እኔ አንቺ ያልሹ ነገር ሁሉ ምንም እየታየኝ አይደለም፣ ሀብቱም ንብረቱም ቁንጅናውም አንዱም አይታየኝም። እኔ ምናልባት አቤጌል ደስ ትዝ የምትለኝ እዛ ቤት ውስጥ በመወለዷ ወይም ደግሞ የዛ ቤተሰብ ልጅ መሆኗ ነው ትዝ የሚለኝ እንጂ ሌላ ነገር ምንም ትዝ አይለኝም በማለት ነበር ያለችው። በልበል በልበል፣ እንዳትሰማክ በቁምህ ነው የምትውጥህ፣ ነበር ያለችው ና እውነቱን ነው። ጠባየዋ ነው ጠባይዋ በምንም ነገር የሰው ልብ ውስጥ መግባት አትችልም። አቤጌል ማለት ነው በግድ እንግዲህ አስብበት እኮ ብላው ነው የሄደችውና እንደዚሁም ለእናቷም ደግሞ ካልተረዳኝ እዚህ ቤት አይኖራትም ነበር ያለችውና አንቺ ልጅ ዝም በይ፣ ምን አይነት አመል ነው ደግሞ ያመጣሽው? ነው ያለችውና እንግዲህ በግድ ወንድ ልጅ የራስ ማድረግ አይቻልም በፍቅር ካልሆነ በስተቀር ማለት ነው። ወንድ ልጅ ደግሞ እናትየዋም እንዳለችው ቁጡ ልጆችን አይወድም፣ ቁጡ ፊትን አይወድም፣ የሚቆጣ ሰውን አይፈልግም። ምክንያቱም ነገም የሱም ህይወቱን ሁሉ በቁጣና በግልምጫ ማሳለፍ ስለማይፈልግ ማለት ነው። በስተ መጨረሻ እንግዲህ መሸ። ሁሉም ወደ መኝታ ክፍሉ ገብቶ ነበረ። ዳጣ ግን ሳሎን ቁጭ ብላ ያለች እንግዲህ መሽቷል። እንግዲህ ከ አቶ ደረጀ ና እንደዚሁም ደግሞ ከማርታ ጋር ቁጭ ብላ ነበር ሳሎን ላይ እነሱ እየተጫወቱ ያሉ ትታቸው እንግዲህ ነይ ብሏት ነበር ናታን እሱ ክላስ ነው ሄደችው፣ ማለት ነው እሷ ግን በዛን ሰዓት ወታ የት እንደሄደች ወይዘሮ ማርታ በደንቡ ጠንቅቃ ስለምታውቅ እች ልጃውን በዚህ በጨለማ የት ነው ሄደችው በማለት ነው እንግዲህ እየጠየቀችው። ና አቶ ደረጀ የት ትሄዳለች ብለች ነው ወደ ክላሷና የምትሄደው በማለት ነበር። ይመለሳል። አይ አይመስለኝም፣ ደርዬ እስቲ ሂድናቸው ከርጋት ናታን ክፍል ነው ያለችው። ና እንዴ በዚህን ክፍል ወንድ ክፍል የምትሰራል በዚህ ሌሊት ለሌት፣ አይ እየጠረጠርሻት እንዳልሆነ ብቻ አት ሄድም በዚህ ሰዓት ማ ወንድ ልጅ ክፍል በማለት ነበር ያለው። አይ እኔ ነኝ አልኩ፣ ካላመንከኝ እስቲ ሄድና ቼክ አርጋቸው በማለት ነበር ያለችው። እሷ ግን ናታ ክፍል ነበር የናታን ክፍልም ሄዳ ምንም የተፈጠረ ነገር የለም እያወሩ ነበረና ነገር ግን በዚህ ሌሊት ለምንድነው ክላስ እየጠራኸኝ? ስትለው ለጫወታ ነው እንደዚሁ እንድንጫወት ነው በማለት ነበር ያላት ና እንደዚሁ ዝም ብሎ ሲያትም፣ ለምን ዝም ብለህ ታየኛለ አንተ ሰውዬ እኔና ፍቅርኸኛ እንድ ቆይ ፍቅር ይዞሀል እንዴ ከኔ ስትለው፣ እንዴ አንቺ ምን እያሰብሽ ነው? ቆይ እንዴት ነው እንደዚህ ምት ንታጫውች የጠራውሽ? ይላታል። ና እስቲ ነ ዚጋ ጠገብ የቁጭ ብሽ ይላት ነው። አይ አይ አይ ይቀረብኝ አጠገብስ አልቀመጥም ስትለው፣ ስለዚህ አንቺ ራስሽ ሌላ ነገር እያሰብሽ ነው ማለት ነው አየሽ፣ በማለት ይላታል። ና እንግዲህ አይኖን ውስጥ ያያታል እሱም እሷም አይኖን ውስጥ ታይዋለች ግን የሆነ መናገር የሚፈልጉትና የማይናገሩት ነገር አለ ሁለቱም። አቶ ደረጀም እሺ አንቺ ታልሽስ፣ ሄጄ ክላሳቸውን ቼክ አደርጋለሁ ነገር ግን እኔ ናታንን ከራሴ በላይ ነው የማምኖ። ዳጣም ደግሞ ደሞ በዚህን ሰዓት ወንድ ክፍል አትሄድም በማለት ነበር ያለውና ነገር ግን ግድ የለህም እስቲ ሄድና እየው በማለት ነበር ያለችው። እንግዲህ ሲሄድ እነሱ አንድ ክላስ ውስጥ ቁጭ ብለው ነበረ። ምንም ግን የተፈጠረ ነገር የለም። ርቀታቸውን ጠብቀው ነው ሁለቱም የተቀመጡት። አቶ ደረጀ እንግዲህ ከች ብሎ ክላሳቸው ውስጥ ገብቶባቸዋል ማለት ነው። እነሱም በጣም ተደናቅጠዋል። እና እንግዲህ ምን ይፈጠራል? አቶ ደረጀ ምንም የሚናገረው ነገር የለም። ወይም ምክር ሊመክራቸው ይችላል ወይም ምን ትሰራለሽ ወንድ ክላስ ሊላት ይችላል። እንግዲህ በቀጣይ ቪዲዮ እመጣለሁ ማለት ነው። ቸርሰን ብቱልኝ ላይክ አድርጉኝ ፈልግ